ቀጥሎ አድማጭ ተመልካቾቻችን እንደምን ሰነበታችሁ። ይህ ማህደረ ጤና ነው። በዛሬ መርሃ ግብራችን ልብን ልብን በላት በሚል ርዕስ የልብ ውስጥ ደም ዝውውርና በሪራዊ ስልትን የሚመለከት ዝግጅትን ይዤላችሁ ቀርብ ያለው፣ ተከታተሉኝ። አዘጋጅቼ ያቀርብኩላችሁ ዶክተር ፍቃዱ አየለ ነኝ። ባለፈው ዝግጅታችን ልብ አራት ክፍለ ልቦች እንዳሏት ተነጋግረናል። እነሱም የቀኝ ልብ ቋት ራይት ኤትሪየም፣ የግራ ልብ ቋት ሌፍት አትሪየም የቀኝ ልብ ገንዳ ራይት ቬንትሪክል እና የግራ ልብ ገንዳ ሌፍት ቬንትሪክል ናቸው። እነዚህ ልብ ክፍሎች አንዱ ከሌላው በልብ ጡንቻ ግድግዳዎች አማካኝነት የተከፋፈሉ እንደሆኑና በወጥ ገብቶች ወይም ቫልቭስ አማካኝነት እርስ በርስ እንደሚገናኙ አይተናል። ዛሬ የደም ውስጥ ዝውውርን እንመለከታለን። ደም ከላይኛው የሰውነታችን ክፍል በላያዊ ደም መላሽ አማካኝነት ከታችኛው የሰውነት ክፍል ደግሞ በታቻዊ ደም መላሽ አማካኝነት ወደ ቀኝ ልብ ቋት ይገባል። ከዚያም በሳልሳዊ ወጥ ገብት በኩል አልፎ ወደ ቀኝ ልብ ገንዳ ይወርዳል። የቀኝ ልብ ገንዳ ውስጥ የተከማቸው ደም በቀኝ ልብ ገንዳ ኩምትሮሽ ቬንትሪኩላር ኮንትራክሽን ጊዜ በሚፈጠር ግፊት በሳምባዊ ወጥ ገብት አድርጎ በበትረ ሳምባ በኩል አልፎ ወደ ሳምባ ውስጥ ይገባል። ከቀኝ ልብ ገንዳ ወደ ሳምባ የደረሰ ቤዛል ደም ወይም ዲ ኦክሲጅኔትድ ብለድ ሳምባ ውስጥ ገብቶ ከተጣራ በኋላ በሳምባ የደም ስሮች አማካኝነት ወደ ግራ ልብ ቋት ይመለሳል። ከግራ ልብ ቋት በቆብማ ወይም መንታዊ ወጥ ገብት በኩል አልፎ የግራ ልብ ገንዳ ውስጥ ይጠራቀማል። እዚህም ያለው ደም በልብ ገንዳ ኩምትሮሽ ጊዜ በሚፈጠረው ግፊት በአውራ ወጥ ገብት በኩል አድርጎ ወደ አውራ ቀጂ ከገባ በኋላ ወደ መላ ሰውነት ይረጫል። ደም ወደ ላይ አካልም ወደ ታች አካልም የሚረጨው በአውራ ቀጂ አማካኝነት ነው። የልብ በሪራዊ ስልት ኤሌክትሪካል ሲስተም በልብ ውስጥ የራሱ የሆነ መፈጠሪያ ስፍራና የመሰራጫ መንገድ አለው። ይህንንም ክስተትና ሂደት የስርጭት ጅረት ኮንዳክቲንግ ፓዝዌይ እንለዋለን። የልብ በሪራዊ የስርጭት ጅረት የተለያየ አቅም ያላቸው በሪራዊ ፍንጥቅታዎች ኤሌክትሪካል ኢምፐልስስ የሚመነጩባቸውና የሚሳለጡባቸው አራት እንደ ማቆያ ጣቢያ የሚቆጠሩ ስፍራዎች አሉት። ይህ በሪራዊ ፍንጥቅታ ልብን ሳታቋርጥ እንድትመታ የሚያነሳሳና ምቱም ቀጣይ እንዲሆን የሚያደርግ እጅግ ጠቃሚ ስልት ነው። ልብ በቀን ውስጥ ቢያንስ ወደ አንድ መቶ ሺህ ጊዜ ያህል ስትመታ ይህ ምቱ አፈረቃውን ጠብቆ የሚከናወነው በዚህ ስልት ምክንያት ነው። የመጀመሪያው የስርጭት ዥረት ስፍራ የመቅደተ ቋታዊ ጓል ሲኖ አትሪያል ኖድ ብለን የምንጠራው ሲሆን ይህ የልብ በሪራዊ ስልት የሚመነጭበት ቀዳማዊ ስፍራ ስለሆነ ትርታ መሪ ወይም ምትመሪ ወይም ደግሞ በእንግሊዝኛ ፔስሜከር ተብሎ ይጠራል። መቅደተ ቋታዊ ጓል በቀኝ ልብ ቋት ውስጥ የሚገኝ ሲሆን በሪራዊ ፍንጥቅታውን ለኤሌክትሪካል ኢምፐልስስ የሚያስጀምረውና ወደ ሌሎች የልብ ክፍሎች የሚልከው ይህ ክፍል ነው። ሁለተኛው ደግሞ ቋተ ገንዳዊ ቋተ ገንዳይ ጓል ኢትሪዮ ቬንትሪኩላር ኖድ ሲሆን በልብ ቋቶችና በልብ ገንዳዎች መካከል ይገኛል። ሶስተኛው የስርጭት ጅረት ኮንዳክቲንግ ፓድ ወይ ስፍራ ደግሞ የጅረት ድርብርብቶች ባንዶ ኦፊስ የሚባለ ሲሆን እሱም ልብን መሀል ለመሃል ለሁለት በሚከፍለው የልብ ግድግዳ ወይም መክፈልት ውስጥ የሚገኘው ነው። የመጨረሻውና አራተኛው የስርጭት ዥረት ስፍራዎች ደግሞ ችርችፍ ክሮች ፐርከንጂ ፋይበርስ ናቸው። ችርችፍ ክሮች በሪራው ቅሮች ወይም ኤሌክትሪካል ቻርጅስ በመላው የልብ ጡንቻ ውስጥ እንዲሰራጭ ያደርጉና ልብ የልብን ምት እንድትፈጥር ምክንያት ይሆናሉ። እንግዲህ ባለፉት ሁለት መርሃ ግብሮች ባጭሩ የልብን አስፈላጊነት፣ አራቱን ክፍሎቿ፣ በውስጧ ያሉ ወጥገብቶችንና ጓሎችን አይተናል። ይህን መርሃ ግብር ከማገባደዳችን በፊት በቃላት ገበታችን አዳዲስ ናቸው ብለን የምንገምታቸውን ቃላት የእንግሊዝኛ ፍቻቸውን እንዳስሳለን። የአካል አባላት ቦዲ ኦርጋንስ፣ አጽመ ጡንቻ ስኬሌታል ማስልስ፣ ልስልስ ጡንቻ ስሙዝ ማስልስ፣ ልብነ ጡንቻ ካርዲያክ ማስል፣ ልበ ባህር ቶራክስ፣ የልብ ምሳክ ሜዳስታይንም፣ የተዘነጎረ ስትሪየትድ፣ ልብ ቋት ኤትሪያ ልብገንዳ ቬንትሪኮ ላያዊ ደመላሽ ሱፔሪየር ቪና ኬቫ ታቻዊ ደመላሽ ኢንፌሪየር ቪና ኬቫ በትረሳምፓ ፐሊመኖሪ ትራንክ መክፈልት ሴብተም ወጥገብት ቫል አውራ ወጥገብት ኤሮርቲክ ቫልቭ ቆበማ ወጥገብት ማይትራል ቫል ሳልሳዊ ወጥገብት ትራይክ ስፒድ ቫል ሳምባይ ወጥገብት ፐሊመኖሪ ቫልቭ ቤዛል ቦደም የኦክሲጂኔተድ ብለድ በሪራዊ ስልት ኤሌክትሪካል ሲስተም ጓል ኖድ ትርታ መሪ ወይም ምት መሪ ፔስሜከር መቅደተ ቋታዊ ጓል ሴኖትሪያል ኖድ ቋተ ገንዳዊ ጓል አትሪዮቬንትሪኩላር ኖድ ዥረታዊ ድርብርብቶሽ በንድል ኦፍ ሂስ ችርችፍ ክሮች ፐርከንጅ ፋይበርስ በሪራዊ ውቅሮች ኤሌክትሪካል ቻርጅስ ናቸው። በጣቶ ጠቅታ ውደዱን በመዝገበት እዝታዊ ያካቱን እያልኩኝ እዚ ላይ ይሰናበታችኋለሁ። ልቦን፣ ልብ ይበሏት። ዶክተር ፍቃዱ ነኝ ከማህደረ ጤና ኢትዮ አሜሪካ። ላይክ፣ ሰብስክራይብን ሼር ማድረግን አይዘንጉ። በደህና ይቆዩ።